ትምህርትን አይተው ቁመትን አይተው ኤክስፒሪየንስን አይተው አሁን ያለበትን ሁኔታ አታልፈውም ብለው ሊሉ ይችላል። ግን መቶ ፐርሰንት አንተ እነሱ በሚሉህ ነገር እግዚአብሔር ላይ ያለህን እምነት እንዳትጥል፣ እግዚአብሔር ላይ መደገፍን እንዳትተው። ትላንትና ድል የሰጠህ ከጠላት መጋጋ ያዳነ ትላንትና የመራህ እግዚአብሔር አምላክ ነው። ይሄን ሲዝን ያሳየ ለነገም ደግሞ መታመን ያለበት ኢኮኖሚህን አይደለም፣ ዘሮችህን አይደለም፣ ዘመዶችህን አይደለም፣ እግዚአብሔርን መታመን እግዚአብሔርን መታመን ድል ይሰጣል። የሚስማማ ሰው ካለ አሜን ይበላል። በደም ጩኸና አሜን ባል አላውቅም። ለስንቶቻችሁ እግዚአብሔር አምላክ መልስ እየሰጣችሁ እንደሆነ አላውቅም። በምን አይነት ሰልፍ ውስጥ እያለፋችሁ እንደሆነ አላውቅም። ምን አይነት ጥያቄ ቤታችሁ ላይ እንዳለ አላውቅም። ከምን ጋር እየተናነቃችሁ እየኖራችሁ እንደሆነ አላውቅም። እግዚአብሔር ግን እያላችሁ ያለው ነገር እንደዚህ ነው። ትላንትናን አሳልፌ እንደሰጠኋችሁ ነገንም አሳልፌ እሰጣችኋለሁ። ትናንት እንደረዳኋችሁ ነገንም እረዳችኋለሁ። ትናንት እንዳገዝኳችሁ ነገንም አግዛችኋለሁ አመት ክረምቱን እንዳሻገርኳችሁ የዚህን አመት ክረምት አሻግራችኋለሁ። ይሄን አመት የልጆቻችሁን ትምህርት ቤት እንደከፈልኩ የሚቀጥለውንም አመት እከፍልላችኋለሁ። የእግዚአብሔር ቃል ሲናገር በኤርምያስ መጽሐፍ ምዕራፍ 17 ቁጥር 5 ሲናገር እንደዚህ ይላል በሥጋ ለባሽ የሚታምን አደለህ ስጋ ለባሽን መመኪያ ያደረጋል። በምድረ በዳ እንዳለ ቁጥቋጦ ይሆናል። ጫው በሞላበት ምድረ በዳ እንዳለ ከሰው በሌለበት ምድረ በዳ ይቀመጣል። መልካም ነገር በመጣ ጊዜ አያይማል። በእግዚአብሔር የሚታመን ግን መልካም ነገር በመጣ ጊዜ ያያል። ይገርማል። ብዙ ሰዎች ለፍተው ለፍተው ለፍተው ለፍተው መልካም ነገር ሊመጣ ሲል ቀድሞ ይሞታሉ። በእግዚአብሔር የሚታመኑ ሰዎች ግን መልካም ነገር በመጣ ጊዜ ማየት ይሆንላቸዋል። እረፍት በመጣ ጊዜ ማረፍ ይሆንላቸዋል። ደስታ በመጣ ጊዜ ደስታ ይሆንላቸዋል። ይ ከደስታችሁ በፊት ከጉብኝታችሁ በፊት ከረፍታችሁ በፊት ከሰላማችሁ በፊት ከክብራችሁ በፊት ቀድማችሁ አትቦቱን ልክ ነው። የምትሠሩበት ታይም አለ። የምትሮጡበት ታይም አለ። የምደክሙበት ታይም አለ። ደግሞ ሌላ ሲዝን አለ። የረፍት ሲይዝንም ይባላለ እግዚአብሔር ይባላል። ይሄ ኤርምያስ መጽሐፍ አምስት ንጽጽራዊ አቀራረብ ነው። ንጽጽራዊ አቀራረብ ነው ማለት ማለት ነው። አንደኛው ሰውዬ በእግዚአብሔር ይታመናል፣ ሌላኛው ሰውዬ በእግዚአብሔር አይታመንም። በእግዚአብሔር የማይታመነው ሰውዬ ምን አይነት ህይወት ይኖራል? በእግዚአብሔር የሚታመነው ሰውዬ ደግሞ ምን አይነት ህይወት ይኖራል? በንጽጽ ፅር ነው ኤርምያስ የሚያቀርበው። እንደዚህ ይላል፣ ቁጥር አምስት በሰው የሚታመን ይህኛው ሰውዬ በሰው የሚታመን ነው በስጋ ለባሽ የሚመካ ልቡን ከእግዚአብሔር የሚያርቅ የተረገመ ነው። ከዛስ በምድረ በዳ እንዳለ ቁጥቋጦ ይሆናል። አሁን ሰውየው ስላልተከል አይደለም፣ ስላልሮጥ አይደለም፣ ስላልለፋ አይደለም። የምድረ በዳ ቁጥቋጦ ምንድነው ካላችሁኝ ቁመቱ ሶስት ኢንች ነው፣ አድጎ አያድግም፣ ጥላ የለውም፣ ፍሬ የለውም። አየ ሰውየው ፍሬ ያላፈራው ጥላ ያላወጣው ያላደገው የሚገባውን አይነት ግሮዝ ያላመጣው ስላልሰራ ስለማያቅ ስላልሮጣ ስላልሮጣ አይደለም፣ በእግዚአብሔር ስለማይታመን፣ በእግዚአብሔር ስለማይታመን፣ መደገፊያውን እግዚአብሔር ስላላደረገ፣ በሰው ስለሚደገፍ፣ በሰው ስለሚመካ ሰውየው ለመዳ ቁጥቋጦ ሆኖዋል፣ ማለት አድጎ አያድግም። አንድ አይነት ደሞዝ፣ አንድ አይነት ኑሮ፣ አንድ አይነት ህይወት፣ አንድ አይነት ዘመን፣ ሁሌ ተመሳሳይ ህይወት ነው የሚኖረው። እንደ ምድረ በዳ ቁጥቋጦ ሆኖዋል ማ በእግዚአብሔር የማይመካ በሰው የሚመካ። እሺ፣ ቀጥሎስ መልካም ነገር ሲመጣ አይን ሉክ በእግዚአብሔር የማይታመን ሰው መልካም ነገር ሲመጣ አይን አየህ፣ ሲዝን አለ ማለት ነው። መልካም ነገር የሚመጣበት ወቅት አለ። አሁን ክፉ ነገር ከባድ ነገር ውስጥ ካለ ነገ ደግሞ ዛሬ ከብዶ እየኖርክ ሊሆን ይችላል። ነገር ግን ቀሎ ትኖራል። ዛሬ ተጨንቀ ተጠበ እየኖርክ ሊሆን ይችላል። እመነኝ፣ እንዲህ እንደተጠበቅና እንደተጨነቅ ሕይወት አበቃ። ደግሞ ቅልል ብሎ የምትኖርበት ዘመን ይመጣል። ያን እግዚአብሔር፣ ስማ፣ እግዚአብሔር እንደ ሀገር እንኳን ዲቫይን ቪዚቴሽን መለኮታዊ ጉብኝት በሀገር ላይ የሚያደርግበት ታይም አለ። በዛ ጊዜ መልካም ነገር በመጣ ጊዜ አይም አለ ሶ በሰው የሚታመነው ሰውዬ መልካም ነገር በመጣ ጊዜ ካላየ፣ በተቃራኒው በእግዚአብሔር የሚታመን ሰው መልካም ነገር በመጣ ጊዜ ያያል ማለቱ ነው። የልጆችን ሰርግታል የልጆችን ልጆች ታል ሴ አሜን። በደንብ አድርገ አሜን ባል እና ሮጠ ነበር የምትበላው መልካም ነገር በመጣ ጊዜ ግን እግዚአብሔር አምላክ ያንን የሩጫና የትግል ዘመን ቆጥሮ ደሞዝህን ከማታቃቸው ሰዎች እጅ ይቀበልላ። ጩሁና በደንብ አድርጋ አሜን በል። በእግዚአብሔር መታመን ጥቅማል ገብቷል። አሁን ዳዊት በእግዚአብሔር የሚታመን አይነት ሰው ነበር። ዳዊት ቁመቱ ወይ ሰውነቱ ያኛው ጎልያድ ብረት ለበስ ነው። ልምድ አለው። የታወቀ ነው። ለዛም ከፍልስጤም ዋነኛ ጀግና ነው። የሚገርማችሁ ጎልያድ አንዴ የመታውን ሰው ደግሞ፣ ቃሉ ሚለው እንደውም ጎልያድን ሲገልጠው ዋነኛ የፍልስጤም ጀግና ይለዋል። የትኛው ጉዳይ ጋር ነው እናንተ አሁን ተያይዛችሁ ተናንቃችሁ ያላችሁት? አቤል፣ ልጨርስላችሁ። ከዛ በእግዚአብሔር የማይታመነው ሰውዬ ሰው በሌለበት በጨው ምድር በምድረ በዳ በደረቅ ስፍራ ይቀመጣል። ብራዘር፣ ከሰው ጋር መሆን በራሱ በእግዚአብሔር የመታመን ውጤት እንደው ታውቃል። ሰዎች አብረው ካሉ አብረው ያሉ ከአንተ ማግኔት ስለሆንክ አትራክት ስለምታደረጋል ምንም ስለሚስብ አይደለም። ሄሎ ይሰማል ወይ? በእግዚአብሔር የማይታመን ሰው አለ ሰው በሌለበት በደረቅ ምድረ በዳ ጫው ባለበት በዛ ይቀመጣል። ከሰው ጋር መሆን በነገራችን ላይ ሀብታምን ብትሆን እኮ ሰው ባለበት ስትሆን ነው እንጂ ሰሃራ በረሃ ላይ ሀብታም ብትሆን ምን ያደርግልናል? ቢያንስ አጠገብ ሆነው እርስዎ እኮ ሀብታምኖት የሚሉ ሰዎች አስፈልጓል። የሚያጣጡ ሰዎች ያስፈልጋሉ። አብረው የሚያባሉ ያዘዝከው ምግብ የሚያባሉ ሰዎች ያስፈልጋሉ። እስቲ አዛንተ የሚያዝ ለኔ ማምጣ አብረው የሚያቋርጡ አየ፣ ከሰው ጋር መሆን፣ ሄሎ የሚደውልልህ ሰው ማግኘት የእግዚአብሔር አብሮነት ውጤት ነው። ታቃል። የሚደውልልህ ሄሎ ደህና ነህ ወይ? አለ ወይ? ድምፅህን ልስማ ብዬ ነው። አላየውም ሰሞኑ ከተባልክ አትጠራጠር። በቃ አንተ ጠዋቴ፣ ፀሐይ ወጥቶ ይገባው አምንሃል። እግዚአብሔር ትረስ ጻርገሃል። በእግዚአብሔር የመታመን ውጤት ሰው አብሮክ እንዲሆን ያደርጋል። ሰው አብሮክ እንዲሆን ያደርጋል። ሰው በሌለበት ምን ያደርግልናል? ሰው በሌለበት ምንም ያደርግልን። በእግዚአብሔር የሚታመን መታመኛውም እግዚአብሔር የሆነ ሰው ብሩክ ነው። ሉክ ብሩክ ነው። በእግዚአብሔር የሚታመን መታመኛው እግዚአብሔር የሆነ ሰው ብሩክ ነው እና ምን አይነት ላይፍ ነው ያለው? ዲስ ካይንድ ኦፍ ላይፍ ይለዋል ፈረንጅ። ሙቀት ሲመጣ አይፈራም ከዛስ ሙቀት ሲመጣ አይፈራም። ብሩክ ነው። በውሃ ዳር እንደተተከለ ስሩም በወንዝ ዳር እንደሰደደ ዛፍ ነው። ሙቀት ሲመጣ አይፈራም። ቅጠሉም ዘወትር እንደለመለመ ነው። በድርቅ ዘመን አይሰጋም። ፍሬ ማፍራቱን አያቋርጥም። ሎክ ኮንሲስተንሲ ያለው ፕሮዳክሽን አለው። ስራው ተይር ነው። ምርታማነት አይቋረጥም፣ አይቆራረጥም። ይገርጣል ሁል ጊዜ ለሱ የፍሬማን የፕሮዳክሽን ሲዝን ነው። በደንብ አድርጋችሁ አሜን። በአመድ ነስንሰው አይደለም የፈለጉትን ነስንሰው፣ ሰው ቢከባልኑ ፎቶ ቢዘቀዝቁ ቢደግሙ ቢያስደግሙ፣ ሰውየውን ስታዩት እየለቀመ ነው። ፍሬ የምታገኙት ቢሲ ሆኖ ነው ፍሬ የምታገኙት። እግር እኔ ዛሬ ባርካቸዋለሁ። ሰዎች ከዚህ ቀን ጀምሮ ካዩችሁ እየ ፍሬ እየያዛችሁ ያዩቸዋል። የድካማችሁ ፍሬ እጃችሁ ይከባል። በጌታም ኢየሱስም እግዚአብሔር በፍሬያማነት ይባርካችኋል። ልባርካቸው እንደሁም በማይቋረጥ በረከት እግዚአብሔር ይባርካቸው፣ በጊዜውም ያለ ጊዜውም በሆነ በረከት። አሜን ነው ወይ? አሜን ነው ወይ? በጋም ቢሆን ክረምት፣ ጨለማ ቢሆን ቀን፣ በየትኛውም ሁኔታ አይፈራም፣ አይሰጋም። አይሰጋም በእግዚአብሔር የሚታመን ሰው አይሰጋም። አሚን ነው። ከዳዊት ሕይወት የምትማሩት ሁለተኛው ነገር በእግዚአብሔር መታመን ነው። አንተም እንደ ዳዊት በእግዚአብሔር ታመን። እግዚአብሔር ኢኮኖሚ ነው። አሚን ነው። እግዚአብሔር ኢኮኖሚያችን፣ ብቻችንን አደለን፣ መታመኛችን አለ። ሃሌሉያ፣ ብቻችንን አደለን። ስለዚህ አሁን ይል ስማ እበል ቁጭ ብላ አው ዳዊት ምናምን ብለው ጣል። አሁን ከዚህ ስትወጣ እንዲህ ነው ማለት ያለብህ፣ እኔ በእግዚአብሔር ነው የምታመን። የሚቀጥለው ሳምንት የኔ የበረከት ሲዝን ነው። ጋድ መስኮቱን ይከፍተዋል። ህይወቴን ወዳልጠበቅኩት አቅጣጫ ይተክሰዋል። ጠላቶች እያዩ ታሪክ ይቀየራል። ፍጥነትም ጉልባት ጉልበትም ይጨምር ነው። ሶስተኛ። አንደኛ እንደ ንጉሥ ዳዊት በትንሽ ነገር ታመን። ሁለተኛ በእግዚአብሔር ታመን። ሦስተኛ በመከራ ውስጥ አምልክ። እንግዲህ ሰው ቤት ሰርቶ ሲጨርስ ነገር አልጋ ባልጋ ሲሆንለት ሲቀናለት፣ ቀን ሲወጣለት እንደ ሰንባም ቦሳ ሊፈነድቅ ይችላል። ከፊት ይቀመጣል፣ ቀሚስ ያሰፋል፣ ኩታ ይደርባል፣ ሲሆን፣ ሲሳካ፣ ሲቀናለት። ዳዊትን በጣም ዩኒክ የሚያደርገው በጣም ልዩ የሚያደርገው አምልኮን በተመለከተ ዳዊት ሲዝኑ ቆንጆ ሲሆን ሁኔታዎች ሲስተካከሉ ብቻ አይደለም፣ በማይመች ሁኔታ ውስጥ እንኳን ሳይቀር እግዚአብሔርን ያመልካል እግዚአብሔርን ያመሰግናል። መዝሙር 34 ቁጥር 1 እግዚአብሔርን ሁል ጊዜ እባርከዋል፣ ምስጋናውም ዘወትር በአፌ ነው። ዳዊት ኤን መዝሙር የዘመረው በአንደኛ ሳሙኤል መጽሐፍ ምዕራፍ 21 ከቁጥር 10 እስከ 15 ካለው ታሪኩ ጋር በተገናኘ ነው እንደምታስታውሱት ንጉሥ አንኩስ ዳዊትን እንዲያጠፋ ይዘውለት በቀረቡ ጊዜ ዳዊት እንደ እብድ ሆኖ በንጉሱ ፊት እንደቀረበ ታውቃላችሁ። በዛን ሲዝን ውስጥ በነበረ ጊዜ፣ በስደት ውስጥ፣ በመከራ ውስጥ፣ በሰልፍ ውስጥ፣ በመገፋት ውስጥ በነበረ ጊዜ፣ ሳኦል ያሳድደው በነበረ ጊዜ የዘመረው መዝሙር ነው። ወዳጆቼ፣ ከውስጥም ከውጭም ጠላት በበረታበት ጊዜ የነበረው ሕይወቱ ነው፣ ይሄ ሕይወቱ ዙፋን ላይ በወጣበት ጊዜ ያለው ልምምዶ አይደለም። ከዙፋን በፊት ከንግሥና በፊት እስራኤልም ይሁዳም ከእሱ ጋር ከመቆማቸው በፊት ይሄን ቃል እንደዚያ እግዚአብሔርን አለ። ሁልጊዜ ሁልጊዜ እባርከዋል፣ ከዛስ? ምስጋናውም ዘወትር በአፌ ነው። በማንኛውም ሁኔታ ውስጥ እባርከዋል፣ ምስጋናው ዘወትር በአፌ ነው። ታንኪሎር ጂሰስ አመሰግናሃለሁ፣ የእኔ ጌታ። ባርካለው የነጌታ ሰልፍ ውስጥ ሆኖ እግዚአብሔር ያመሰግናል። እያጣ ያመሰግናል፣ እየቸገረው ያመሰግናል። ጫካ ለጫካ ዱር ለዱር ይሄደ፣ አብረውት ያሉ ጠቅላላ ወንጀለኛ በመንግስት ቴሌቪዥን ተፈላጊ የሆኑ ጠቅላላ አብረውት የሆኑ ሰዎች እዚህ ግባ የማይባሉ ምስኪን ሰዎች። ትዝካላችሁ፣ ከናባል የልመና እንጀራ እንደተቀበለ ዳዊት የልመና እንጀራ እየበላ ሁሉ ያመሰግነው ነበር በማንኛውም ሁኔታ ውስጥ ዛሬ እኛ ነገራችንን ሰርቶት መንገዳችንን አቅንቶት ማምለክ መዘመር የሚከብደን ሰዎች ብዙዎች ነን። የጤናችን ተጠብቆ ሰላማችን ተጠብቆ ግራና ቀኝ ጎረቤት ሳይነካን በብዙ ክብር ውስጥ ሆነ፣ ዳዊት ግን የሚገርም ነው። እግዚአብሔርን በመከራ ውስጥ ሆኖ በሰልፍ ውስጥ ሆኖ ያመሰግነዋል። ወዳጆቼ ሁልጊዜ ይናገራሉ። ድምፅ ስላለ መዘመር የገቢ ምንጭ ሊሆን ይችላል። በመከራ ውስጥ መዘመር ግን ክርስትና ነው። በቻሌንጅ ውስጥ መዘመር ክርስትና በልባችሁ ተቀኙለት፣ አመስግኑ። ጤን ጌታ ባርኩ፣ ጤን ጌታ ከሁኔታው በላይ ከሰልፉ በላይ ከተግዳሮቱ በላይ የምትሄዱት እየዘመራችሁ ስለሆነ ተቀኙለት፣ በአዲስ ቅኔ፣ በአዲስ መዝሙር። ዝም ብላችሁ የሊሊን ብቻ የቤቲን ብቻ፣ ወይ የመስፍንን ብቻ ወይ የተከስተን ብቻ ድገቡት አይደለም የተባላችሁት። ቤት መታ አልመታ፣ አማረ አላማረ፣ ቆንጆ የሆነ አልሆነ ይዳዝም ማተር ነፍሳችሁ ለአምላካችሁ እንድትቀኝለት ለእናንተ ከእናንተም ይወጣ ለበጉ የሆነ ቅኔ ያስፈልገዋል። በቃ ዝም ብለህ በለው። መኪና እየነዳ በለው። በግሪ እየሄድ በለው። ታክሲ እየጠበቀ በለው። ተናገረው። አምላክን አመስግነው። ምስጋና ዘወትር ባፌ ነው በል። እንዴት ነው ሲሉ እግዚአብሔር ይመስገን ተናነኝ በል። ሁሉ ሰላም ነው ወይ ሲሉ እግዚአብሔር ይመስገን፣ ምስጋናው ዘወትር በአፌ ነው እንዳለ። ነገር ተበላሽቷል። እንዴት ነው ሲሉ እግዚአብሔር ይመስገን በ